አረፊ እሺ፣ እሺ። ዛሬ እንግዲህ ሀይሚና ቡራ በአዲስ ቪዲዮ መጥተዋል። በአዲስ ቪዲዮ ሲመጡ የዛሬው ደግሞ ጫን ያለ ነው ማለት ነው። ሀይሚ እንግዲህ የሆነ ነገር ደብቅ አመታ። ብሩክን ዛሬ የመጨረሻ አጨል ለዋለሽ ማለት ነው እንግዲህ። ብሩክም ጾመኛ ነኝ አረተይ እያለ ብቻ፣ ግን የዛሬው ቪዲዮ እጅግ በጣም ደስ የሚል ነው። ከትናንት ነው የቀጠለ ማለት ነው። የእነዚህ ልጆች ፍቅር እንግዲህ በጣም እንዴት ነው እየጠነከረና በቃ ሞር ደስ እያላችሁም ነው የመጡ ያሉት። ሰላም ሰላም ቤተሰብ፣ እንዴት ናቸው አለው ሰላማችሁ፣ ቢዛው በእያላችሁበት እያልኩኝ ወደ ቻናሌ ቤተሰቦች እንግዲህ ለሁላችንም መልካም ጾም እያልኩኝ፣ ያው እንግዲህ አንድ ሳምንት እያላችሁ ነው ስለምና እምነት ተከታይ እህቶች ማለት ነው። እኛም እንግዲህ ወደ ሁለት ሳምንት እያለፍን ነው። ጾሙን የበረከት ያድርግልን። ጥንካሬ የሆኑ ይስጠን። አይዟችሁ በርቱ ማለት ነው። እንግዲህ ዛሬ የዛሬው የሀይሚና የቡራ ቪዲዮ እኔ በጣም ነው ያሳቀኝ፣ እውነት ለመናገር ማለት ነውና፣ ብሩክ እንግዲህ በጾም ቀን አታድክ ምኛረተ እያለ ያው ሀይሚ ጠርተው ነበርና፣ እንግዲህ ጸጉርህን ማስተካከል አለብኝ መቁረጥ አለብኝ ብላ፣ ማን ነው እንደኔ ማለት ፎቶውን አይቶ እውነት መስሎት ቪዲዮውን ሙሉ እያየ ማለት ነው፣ ምንም ሳያሳልፍ እያየ ጠብቆ ጠብቆ። እኔማ ሁለት አየሁት ማለት ነው፣ ምክንያቱም መላጠውን እየፈለግኩ ማለት ነው። ሲሆንና ለካ አይደለም እኔ ብሳቅ ነው የወጥኩት። በጣም ነው የደነገጥኩት። እውነት እንደዛ እንዴት ማለት መላጨቱ መቆረጥ ያለ ነው ግን መላጨቱ ትንሽ ብቻ ግን ብሩክ በጸጉሬ ድርድር አላቅም ቀልድም አላቅም እያለ እንግዲህ በስመ አብ እኔ በቃ ማለት ቪዲዮን በሳቅ ነው የጨረስኩት፣ እውነት ለመናገር ማለት ነው። ምክንያቱም ብሩክ ሲመጣም ተሸክሟት፣ አሽከርክሯት፣ በጣም አዝወራትና ከዚያ ሲለቀት አይታችኋል፣ መሬቱ ዝሮባታል ማለት ነው እና መጨረሻ ላይም እንግዲህ በስማም ሲደባደቡ ምን ሲሉ ብቻ ደስ ይላል። በጣም ደስ የሚል ጊዜ ነው ዛሬ ያሳለፉት ማለት ነው። እዚህ ጋር የሚያመላክተው በቃ የሁለታቸውን ፍቅር እንግዲህ። በጣም ብዙ ነገር ይወራል። በተለይ ዛሬን የአንድ አንድ ቪዲዮ ሰርቼ ነበር እና በጣም ያሳዘነኝ ነገር ነው እሱ ማለት ነውና ምክንያቱም የሀይሚና የምና የብሩክ የው እንግዲህ ከሶስት ቀን በኋላ ወይም ቢበዛ አራት ቀን ነው የተባለ ያለውና ማክሲመም ከሶስት ቀን በኋላ ወደ ዱባይ እንደሚሄዱ ነው ተነገረ ያለው ያ እውነቱን፣ ከነሱ ደግሞ ከነሱ አፍ እስከምን ሰማ ይሄ ወሬ ነው ማለት ይቻላል ማለት ነው። ምክንያቱም ባይናቸው ያላያችውና ከነሱ አፍ ካልሰማችው ወይ አንድ ቀን ሊጨምርም ሊቀንስም ይችላል። ግን ከሶስት ቀን እንደዛ በኋላ ይሄዳሉ የሚባል ነው የሰማ ነው ማለት ነው። እና ስለዚህ አብረው እንደሚሄዱ ነው። ቡራኮ ትናንትና ፓስፖርቱንም ይዞት የሄደው ያላስጨረሰው ወይም ደግሞ አስፈላጊ ሆኖ ሲገኝ ከእጁ ካለ መሙላት ይችላል ማለት ነው። ስለዚህ ብሩክ የሀይሜን ፕሮሰስ አስጨርሶላት ነገሮችን አስተካክሎ አብረው እንደሚሄዱ ነው የሚሰማኝ ማለት ነው። እንግዲህ የቡራን የ200 ሺኬ አስመልክቶ ማለት ነውና፣ ሀይሚዬ እንደምታከብርለት ነግራናለች። ነገር ግን እኛ አንድ ጊዜ ለማስታወስ ብቻ እሷ ተረሳም ሲጀመር ማለት ነው፣ ለማስታወስ ብቻ አንዴ ኮመንት ከጻፈን ይበቃል ማለት ነው። ምክንያቱም ከነሱ በላይ እኛ እናቃለን ማለት ምን ማለት እንደሆነ ከባድ ነውና፣ ብዙ ሰው ያው ለምንድነው የሀይሚ የቡራን 200 ሺ የማታከብርለት ምናምን እያለ ነውና፣ አንደኛውን ጾም ነው፣ ጾም ስለሆነ ነው ዝም ያለች እሷ ከሁሉንም ታውቃለች። እና ሲቀጥል ደግሞ ተማሪ ነች፣ ቀስ ብላ ተረጋግታ ሲመቻችላት ታከብርለታለች። በሚገርም ሁኔታ ታውቃላችሁ እነሱ እኮ በቃ ማለት ማለት እንዴት ነው ወርቅ ምናምን ይሰጣጣሉ፣ እና በስጦታ ይተማመም ለማለት ፈልጌ ነው። ስለዚህ ው ተማሪም ስለሆነች ጾምም ስለሆነ ይመስለኛል እና ሲመቻችላት ታከብርለታለች። ወይም ስጦታ ስጩም ምናምን ይባላል ና ትሰጠዋለች። ችግር የለው ብቻኛ የቻልነውን ያህል ቪዲዮአቾ ላይክ ሼር እያደረግን ሀይሚ ደግሞ 200 ሺህ እንድትገባ እናድርጋት። እውነት ይገባታል። እሷ አሁን ብዙዎችን ወደ 200 ሺህ አስገብታለች፣ ወደ 100 ሺህ አስገብታለች። እና ሰነን ማለት ነውና፣ አሁን ደግሞ ሀይሚ ወደ 200 ሺህ እንድትገባ በቻላችሁት ቢያንስ እንኳን ካሬ ካህንችሁ የተሻለ ሰብስክራይብ ያላችሁ። አሁን እኔ ሼር አደርግላታለሁ አንዳንድ ቀን ማለት ነው፣ ግን የኔ ሰብስክራይብ ትንሽ ስለሆነ ለዩቲዩብ ኖቲፊኬሽን ብዙ አይደርስም ማለት ነው። ስለዚህ ደህና ሰብስክራይብ ያላችሁ ሼር ብታ ታረጉላትና ሀይሚዬ ደግሞ ሁለት መቶ ሺ ገብታ የብሩክ ሁለት መቶ ሺ ከተከበረ በኋላ የሷ ደግሞ በተወሰነ ቀን ወይ ወራት ልዩነት ቢከበርላት ደስታውን አልችለውም ማለት ነው። ምክንያቱም ይገባታል፣ ለሀይሚ ማለት ነው። ከዚህ በላይ ይገባታል። በጣም ነው ምትደክም፣ በጣም ነው ምትሰራ። የእውነቴን ነው ምላችሁ። ፕራንክ እንኳን ስትሰራ ብሩክን ፕራንክ አድርጋ ስትጀምረው ጠቅላላ ቪዲዮውን እሷ ነው ምትሰራና በቃ ያ ማለት እኮ በቃ ዋናውን ስራ እየሰራች ነው ያለች እዚህ ጋር የሚሰሩት ፕራንክ ቢያስጨንቅም ዋናው ደግሞ በቃ እሷ ራሷን ዝቅ አድርጋ ነው። እንግዲህ ቡራም ሁለት መቶ ሺ የገባውና የሁለታቸው ድካም ውጤት ነው። ስለዚህ የእሷም ልፋት ጭምር ነው የእሱን ሁለት መቶ ሺ ኪ ማክበር የእሷም ጭምር ልፋት አለበትና ታስብበታለች ለማለት ፈልጌ ነው። ታከብርለታለች ወይም ስጦታ ትሰጠዋለች። አሁን ወደ ዱባይ ስለሆነ ያላቸው አሁን እያሰቡ ያሉት እሱን አምፓልተው የእሱ ደግሞ ዱባይ ያው ሰርፕራይዝ የሚያደርጋት ዱባይ ወስዶ ነው የሁለት መቶ ሺ የሚከበረው።

ስለዚህ ብቻ በቃ አለ አደለ መሆን ያለበትን ብቻ አስተያየት እየሰጠን ሌላውን ነገር ደግሞ የግል ነገራቸውን ለነሱ ብንተውላቸው ደስ ይለኛል። ሲቀጥል ደግሞ በሁለታቸው መሃል ገብታችሁ ለማላየት ወይም ቡራን ብቻ ለመውሰድ ወይም ሀይሚን ብቻ ለመውሰድ የምትጥሩ ሰዎች በጣም አላችሁ እና ምንም ነገር እኮ በገንዘብ የሚሆን ነገር የለም። እውነት ለመናገር እኔ ሸፍናለሁ፣ እኔ እንዲህ አደርጋለሁ። ሁለታቸውንም የምትወዷቸው የምታከብሯቸው ከሆነ ለሁለታቸው መልካም ነገር አስቡላቸውና ና የሁለታቸው መለየት የሁለታቸው መከፋት የሚያስደስታችሁ ሰዎች ደግሞ ወደ ራሳችሁ ተመለሱ ማለት ነው። ምክንያቱም እነሱ በቃ ፈጣሪ ያገናኝቷቸዋል፣ ከስራ የበለጠ ፈጣሪ ያገናኝቷቸዋል። ፈጣሪ ያገናኘውን ደግሞ ማንም አያለያየውም፣ በእኛ በሰዎች ዘንድ አይለያየውም ማለት ነው። ስለዚህ ሀይሚዬና ብሩክ ደግሞ አሁንም ቢሆን ከስትሄዱም ከመሄዳችሁም በፊት ብዙ ሰውም ግብዣም ሊያደርግላችሁ ይችላል፣ በቃ ሰርፕራይዝም ሊያደርግላችሁ ይችላል። ግብዣ ማለት አላደለ በቃ በተለያየ አይነት ነገር ማለት ነው። ዚህ በጣም ጥንቃቄ ማድረግ አለባቸው። ሀይሚና ቡራ ወደ ዱባይም ሲሄዱ እዛም ሂደው በቃ በጣም ጥንቃቄ ማድረግ አለባቸው። ከእግዚአብሔር ጋር ምንም አይሆንም ብዬ አስባለሁ። ምክንያቱም ግን ታዋቂ ሰው ስንሆን በጣም ከባድ ነው ከሚባለው በላይ ና ስለዚህ የዛሬው ቪዲዮ እጅግ በጣም ደስና ዘና ፈታ የሚያደርግ ነው። ሀይሚ በጣም ነሳቀችኝ ከሚባለው በላይ ሲደባደቡ፣ ሲላፉ፣ ምን ሲሉ እንግዲህ ብሩክ ደግሞ ሞር እንዴት ነው ከሀይሚ በልጧል። አሁን የብሩክ ፍቅር ማለት ነው አልቻለም ማለት ነው እና እንግዲህ እኛ የምንፈልገው ከሁለታችሁ ትክክለኛና እውነተኛ የፍቅር ምንጭ ነው ኑሯችሁ መጨረሻችሁ አምሮ አንድ ላይ እንድትሆኑ ነው የእኛ ምኞት። ይሄ ደግሞ እንደሚሆን ከእግዚአብሔር ጋር አልጠራጠርም ማለት ነው። ስለዚህ ውድ ቤተሰቦቼ ለሀይሚና ለብራ መልካም ነገር ተመኙላቸው። እንግዲህ ያሰቡትም ተሳክተው ለቁም ነገር እንዲያበቁና እኛም ደስ እንዲለን እውነቴን ነው እምላችሁና የእነሱን ደግሞ ደስታ፣ የእነሱን መደሰት፣ የእነሱን ማደግ፣ የእነሱን ስኬት፣ የእነሱን መበልፀግ፣ ደስ እንዲላቸው የምትመኙ ለእናንተም እንግዲህ ፈጣሪ የሀሳባችሁን ይሙላል ታላችሁ እላለውና እንግዲህ ዛሬ ያው ደስ የሚል ቪዲዮ ነው የተሰራው በሀይሚና በብሩክ ማለት ነውና፣ ሲደባደቡ በድንጋይ በምንም ብቻ ምርጥ የፍቅር ጊዜ ነው ያላቸው። ደስ ይላል።